አታይም ያው ታያለች ግን አትሰማም አትናገርም፣ ብሏቸዋል ይሄ ነገር ጥሩ ነው። አትሰማም አትናገርም ብሎ እንግዲህ ሲነግራቸው በቃ እና ፊት ለፊቷ እራሱ የፈለጉትን ነገር እንዲያወራ ወይም ደግሞ ሲያወሩ እንድትሰማ ይረዳዋል። በተለይ ደግሞ እንግዲህ አይናገሩም አይሰሙም ሲል በጣም ጥሩ ነገር ነው የሆነላት። ለቲና ካሊብም ጥሩ አጋጣሚ ነው ያገኘው ምክንያቱም ያው አክስቷ እንግዲህ የሆነ ስትገባ ወደ እዛ ቤት እያንዳንዱ የሚያወሩትና የሚናገሩትን ነገር ያያል የሚያደርጉትንም ነገር ያያል። ጥሩ እድል ፈጥሮለታል። ግን ህይወትም ለምንድን ነው የምትሄደው? እባክህ አትሄድ። አሁን እኔ ብቻዬን ነች መጋፈጥ አልችልም። ከቅሎ የበላይ ከሆነ ግን ይቅርታ እኔ ከአሁኑ ልማዝ ነው፣ ከአሁኑ ቤቱን ለቅቄ ለመውጣ። እዚህ ቤት መምጣት ያለበት ልክ እንደኔ ኃይለኛ የሆነ ጉልበታም የሚመላለስ ከእሷ ጋር ነው እንጂ ደካማ የሆነ ሰው የምትመጣ ከሆነ በቃ ምንም በቃ አይችሏቸውም፣ ታሰቃያቸዋለች በማለት ለካሊብ ነግረው ነበረ። ካሊብም ማታሰቤ በማለት እንግዲህ ጓዙንም ሸከፋ መኪና ውስጥ አስገብታለት ተሸኝቷል። ግን ንገረኝ እንዴት ናት አክስቶ እንዴት ነው የምትመጣው በማለትም እንግዲህ ሲነግራት ተመሳሳይ ነው የነገራቸው። ለሚስቱም የነገራት ተመሳሳይ ነገር ነው። ለትሁትም የነገራት ደግሞ ተመሳሳይ ነገር ነው የአባት ትሁት እንደምትመጣ እንደማታይ እንደማትሰማ እና እንደማትናገር ተመሳሳይ ነገር መናገሩ ለሁሉም ደስ ይላል። ትሁትም የማግዝ ነገር ካለ ስትለው ምንም የለም በቃ ታስበንጭ ብቻ እሷ ስትመጣ ተንከባከቢያት ብሎ ልክ ሁል ቀን እንደሚሄደው ወደ ሥራ ቦታው ነው የሸኛት። ትሁትም እሺ በማለት ተቀብላ ሀሳቡን ለመንከባከብ ትሞክራለች። እንግዲህ ካሌብም ጓዙን ሸክፎ መኪና ውስጥ ካስገባ በኋላ ሁለቶች ዳኒ እና ቲና የለም ብለው ዓላማቸውን ለመቅጫት ይሞክራሉ። በቃ ደስ አይልም። እኔ በጣም ደስ ብሎኛል ካሊብ ስለሄድልኝ ተደስቻለሁ። ከዚህ በኋላ እኮ በቃ እንደዛ ጊዜ ማሳለፍ ፈልጋለሁ ትለዋለች። ይደንሳሉ፣ ምን ይላሉ፣ እየደነሱ እያሉ እንግዲህ ትሁት መጣችና አየቻቸው። ቁርስ ላቅርብ ስትላቸው በጣም ታናደደች ቲና። ዳኒም እንግዲህ ቆይ፣ ሰው ምን አደረገች? ከሷ ጋር ያለች ነገር ምንድን ነው? የምትጨቃጭቃት ሲጀምር እሷ መታ፣ በአክብሮት ቁርስ ላቅርብ ነው ያላቸው በጸባይ መሸኘት ሲገባሽ አንቺ ግን ተጨይባታለሽ፣ ትነጫነጫለሽ። ለምን እንደዚህ መሆን አስፈለገ ይላታል። በቃ ስለምታናደኝ ነው እያለች እንግዲህ ዳኒንም፣ በጭንቀት ተሳብደው ነው እሱም፣ እንደዚህ አይነት ነገር ማድረግ የለብሽም የሚሏክሽ ተከበሪ፣ ተከባብራችሁ ኖሩ ያጠፋችሁ ነገር የለም ይላታል። እሺ በማለት እንግዲህ ዝም ይላሉ ማለት ነው። በሌላ በኩል እንግዲህ ዳኒ ወደ ግጭት ከሄደ በኋላ ትሁትን በእርጋታ የሚያናገራት ነገራችን ላይ ትንሽ ያክብራታል። ሪስፔክት አለው ለትውልድ። ለምንድነው ግን ሁሉን ነገር እያዩ ስምም አትይ? በቃ እኔ እና እሷ የፈለግነውን ነገር እናድርግ፣ ዋከሻ ትከታተይን እያለ ይነግራታል ማለት ነው። እናንተ እኮ ልትገሉ የነበረ ከዚህ በላይ ደግሞ ምን ላድርግላችሁ? አፍናችሁ ከማሰር እጀ ነግሬን አስራችሁ ከማሰር ከዛም አልፎ ስታሰቃዩ ቆይታችኋል። እኔ ታዲያ ምን አድርጓችሁ አትረሱብኝ አልደርስባችሁም እኔ መከበሬ ነው የምፈልገው ሰራተኛ መሆኔ ምንም አያዋርደኝም እያለችው እንግዲህ ስትነግረው ነበረ ዳኒም ቲናን ለመረዳት ሞክሯል ማለት ትሁትን ትሁትም እንግዲህ በቃ አጣሉ በማለት ያው አስወጥተዋለች እንግዲህ ስራ ቦታ ኪችን ሰላሳ ጊዜ እየመጣ አስጨቀጭቃል እኔ በቃ ስራ ነው መስራት የምፈልገው ሌላ እናንተ ጋር ምንም ችግር የለብኝም ግን እየመጣችሁ አትረብሽኝ በማለት ነው የነገረችው ጀግናም እኮ ይሞታል፣ ፈሪም ይሞታል። ስለዚህ ተጠንቀቁ እያለች ብዙ ነገር መልሳለታለች። እንግዲህ ፊት ለፊቱ አገዛች። ሰትዮ ፊት ወይም ካሊብክ ፊት ይሳሳማሉ ልበላቸው እንጂ አው ተጠጋግተው ይቀመጣሉ። ተፈት ግን ምንድን ነው ያለቻች አረባክሽ ምንም እኮ ቢሆን እስኪ ተራርቃቸው ተቀመጡ። የአባቱ እህት ናት። ኧረ ተይ ተይ እያለች ስትነግራት ምን አገባኝ ሲጀመር አሰማምተው ብላ ላይ አይደለም። ለምንድን ነው መራራቀው ብላ እንግዲህ ቲና ጠጋው ላይ ትቀመጣለች። ከዳኒ ስር ካሊብም እንግዲህ ይከታተላቸዋል። ኪችንም ሲሄዱ ኪችን መኝታ ክፍል ተኝተው ሳለ ባንድ አያቸው ወደ ኪችን እየሄደ እንግዲህ ይጮሃል፣ ይናደዳል። ወይኔ ወይኔ ወይኔ ይላል እንግዲህ ምን አለ ያኔ የበሰሙ አባቴ እና ትሁት ሲነጉሩኝ እያለ እየተቆጨ ሊሆን ይችላል። ትሁትም እንግዲህ አትናገርም፣ አታወራም የተባለችው አክስት እንደዛ በመሆኑ ግራ ገብቷታል። ምንድን ነው እያለች እንግዲህ በምልክት ለመጠየቅ ሞከረች። ይኸውልሽ ይቺ ሰው ወደዚህ መምጣት የለባትም። ኪችን ትቀመጥ አንቺ ጋር አብራ ተባለች። እንግዲህ እንደምንም ብትሆን እኮ እህቱ ናት። በቃ አይመለከተኝም አጋበኝ፣ ሲጀመር ምግብ ራሱ ቆጥቢ፣ በአግባቡ መሰጠት ያለባት ሲጀመር እህቱ ከሆነች ምንድን እንደዚህ ኮተት የሆነችው አለባበስ እንኳን የላትም። እና ኪችን ውስጥ እንዳትንቀሳቀስ ስትባል እንግዲህ በጣም ተናዳ ነበር። መጨረሻ ላይ ወይኔ ወይን እያል እንግዲህ ሴት መስሎ ትሁትን ያስደነግጣታል። ሁሉም በጣም ተደነግጠው እና ዋው ብለው ነው የጮኹት። እሱም እንግዲህ አፉ አነፍቶኝ ያረጋታል ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።